አሰላም አለይኩም ወራህመቱላሂ ወበረካቱ ድናይ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ደና ናቸው እኛ ያለን አልহামዱሊላ ስራ እንዴት ነው አፍያ ጤንነት ከናንተ እንዴት ነው ከኛ አልহামዱሊላ ነው እና ለምትሰጡኝ አስተያየት ኮሜንት ሼር ላይክ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ ያለ ለሀክበርልኝ የበለጠ ደግሞ ሼር እያረጋችሁ ኮሜንት እያረጋችሁ አበረታቱኝ ማለት ነው። እና ትላንት ከትላንት ወዲህ ያበለቀቅነው ቪዲዮ ብዙ ኮሜንት ተሰቶች። ከነዛ ውስጥ እንዴት ይሄን አየሽ ምን ምናምን ያላችሁ ነገቶች ያላችሁ፣ በጣም ስለሚደጋገም ነው ይሄ ኮሜንት ማለት ነው። ሁሌ ቪዲዮ ስለቅ ኮሜንት ምናምን አያለው ሰውም ዩቲዩብ ላይ ሲመጣ መጥፎ ከተናገሩኝ ዩቱብ አቆማለሁ ጥሩ ከተናገሩኝ ይቀጥላለሁ ብሎ አይደለም። እንደኔ ማለት ነው የመጣውን ነገር ለመጋፈጥና ለመስራት ነው የሚመጣው ማለት ነው። ሶ አንዳንድ ነገሮች ደግሞ ሲደጋገሙ መናገርም ያን ያክል እንትን አለው ብዬ አላስብም። በጣም ደግሞ እህቶቹ የምታበረታቱኝ ናችሁ እጅግ በጣም ማለት ነው። ግን በቃ ገንዘብ ላይ ብቻ ፎከስ አናድርግ። ገንዘብ ብቻ ሆነ አንዳንዴ ምንም ዋጋ የለውም ለማለት ፈልጌ ነው። እና በገንዘብ ሰውን መግዛትም አይቻልም መሸጥም አይቻልም። ገንዘብ ገንዘብ ነው፣ ሰው ደግሞ ሰው ነው። እና እንደዛ ለማለት ፈልጌ ነው። ኮሜንታችሁን አንብቤ ያለው በርቺ፣ ጠንክሪ፣ ወደፊት ነው ያላችሁኝ። እኔም ወደፊት ነው አለማዬ ማለት ነው። እና እንሻላህ ወደ ዛሬው ሀሳቤ ከመግባቴ በፊት አንድ ነገር ላሳያችሁና ማለት ነው። እች ልጅ እንድታፈላልጉልኝ ነው በእውነት ይሄ የምታዩት ረከቦት ማለት ነው። እዚህ ላይ ኪችን ካቢኔት ላይ ሰቅየው ነው እና ለሚሮ ቢቴ ለሮ መዳን አስቤዛ የወሰድኩላት ልጅ ናት። ይሄንን ሲኒና ረከቦቱ ይቀመጥ በአረፋ አስወስደዋለሁ ብላኝ ነበር እና ልጅቱን የጠፋችብኝ ይሄን የምታይኝ ከሆነ እረስተሽው ነው አውቀሽትተሽው ነው ምንድን ነው እህቴ ብታናግሪኝ በጣም ደስ ይለኛል። ነ ቁጥርሽ ጠፍቶብኛል። መጨረሻው ሀያ መሆንሽን ቁጥርሽን አጣለሁ። ለሚሮ ቢቴ ወስጀልሽ፣ ወንድምሽ ደግሞ ከሌንጩ ከሚባለው አገር መጥቶ ነው የተቀበለኝ ማለት ነው ወንድምሽ። እና ለአረፋ ወስደዋለሁ አስወስደዋለሁ ብለሽ ነበር። እረስተሽ ነው አውቀሽ ነው እና በውስጥ መስመር አናግሪኝ። ቁጥሬም ጠፍቶብሽ ከሆነ ዜሮ ዘጠኝ 0967822925 ነው ቁጥሬ ማለት ነው። እና ቁጥሯ አጠፋብኝ መጨረሻው ቁጥርሽ ሀያ እንደሆነ አውቃለሁ። ለሚሮቢቴ ወስጄልሽ ወንድምሽ ከዛ የተቀበለኝ ተቀበለኝ ከሌንጮ መጥቶ ማለት ነው። የዋማናሽ እዛ አስቀምጨዋለሁ ግን ረስተሽ ይሁን አውቀሽ ይሁን እንደው አንቺ ነሽ የምታውቂው። ቁጥሬ ጠፍቶብሽ ሊሆን ይችላል። ያው ነግሬሻለሁ። አናግሪኝ እና ወደ ዋናው ነገር ስገባላችሁ ዛሬ ስለዚች ዋይፋይ ነው ማወራችሁ። የማዳምን ዋይፋይ ቤት የዱቃ ረኳት ብላችሁ ታምናላችሁ? አጠሙሉ ከሶስት ቀንና ከአራት ቀን ትግያ በኋላ ይሄው እየሰራኝ ነው። በጣም አልሰራ ብላ፣ ሰርተዋ ሲሄዱ ትበላሻለች ምናምን ለአንድ ለአራት ማለት ነው። ከዋናው ከሲስተሙ ከደሴ ነው ምናምን ሲሉ ነበረ። አሁን መስራት ከጀመረች ይኸው ሁለት ቀን አስቆጠረች። በትክክል መስራት ከጀመረች ሁለት ቀኗ ትናንትናና ከትናንት ወዲያ። አሁን ያው ቪዲዮ መቀርጾ ረፋድ ላይ ስለሆነ ማለት ነው። እና አንዳንድ ልጆች መስራት እንፈልግ ነበረ መተን ምናምን እዚህ ጀምረን ቻናላችንን ሰብስክራይብ ና ዋች ታይማችንን ሞልተን መተን መስራት እንፈልግ ነበር። ዳታ ይሰራል ወይ ምናምን ለምትሉ እንኳን ዳታ ዋይፋይ ይሰራል እያልኳችሁ ነው። እና ይሄ እስከ መጨረሻው ከሰራ አሪፍ ነው ማለት በቀን 63 ብር አለ ሜትር ከመሙላት ይሄ የተሻለ ነው፣ በወር ክፍያው ማለት ነው። እና ጥሩ ናት ዋይፋይም፣ አለ አገራችን ላይ ምንም ነገር የሌለ ነገር የለም። ብር ካለ እና ሰላም ካለ አገራችን ሰላም ከሆነችልን ሁሉ ነገር አለ። ሁሉን ነገር ለማድረግ ደግሞ ሳንቲም ያስፈልገናል። ሳንቲማችንን በአግባቡና በስርዓት በሚጠቅመን ነገር ላይ ነገ መተን በምናየው ነገር ላይ እናስቀምጠው፣ ገንዘባችንን ለማለት ያክል ነው። እና ዋይፋይቱም ትሰራለች። አራቀንም ቢብላ ነበረ በተግያ ማለት ነው። እስካሁን እንግዲህ ሶስተኛ ቀኗ ነው፣ እየሰራኝ ነው። ዩቱብ መስራት ከፈለጋችሁ፣ ኦር ደግሞ ለቤተሰቦቻችሁ ማስገባት ከፈለጋችሁ፣ በየቀኑ አሁን ምሳሌ አንድ ቤት ውስጥ ሶስት አራት ሰው ቢኖር ሶስቱም ያኔ ወጣት ቢሆኑ በየቀኑ ከሚሞሉ አንድ ላይ ሼር አርገው ቦር ይከፍላሉ፣ እቤታቸው ቢያስገቡ ጥሩ ነው። በጊዜም ይገባሉ፣ ይሰተራሉ፣ ያን ያክልም ክፍያ አይበላቸውም ብዬ ነው ማስበው፣ እንደራሴ ማለት ነው። እኔ አሁን ለቅንጦት ወይም ብር ተርፎኝ በቃላ ደልቶኝ ምናምን አይደለም። ምችን ያስገባዋል። በቀን ስልሳ ሶስት ብር ሞለች የቪዲዮ ከምለቅ ይቺ በወር ክፍያዋ አነስተኛ ነው ሳስበው፣ ይወሩም ማለት ነው። ስልሳ ሶስትን በወር ሳበዛው ብዙ ነው። ይቺን ደግሞ በወር ሳስባት አነስ ያለናት ዩቱብ ስራ ካዋጣኝ እቀጥልባታለሁ፣ ካላዋጣኝ ደግሞ ከዋናው ከቴሌ ሄጄ እኔ አልፈልግም ብዬ ማቋረጥ እችላለሁ ማለት የቄንጥ ምናምን ወይ ብር ተርፎኝ ወይ ለመዝናናት ወይ ምናምን አይደለም ብዬ ነው ማስበው ማለት እንደ ራሴ እና እናንተም ለቤተሰብ ብታስገቡ ጥሩ ነው። አንደኛው ቤት ይሰተራሉ። ምክንያቱም ይህች የምሰራው በመብራት ነው። ያለ መብራት አትሰራም። መብራት ሄደ ማለት እሷም ትሄዳለች ማለት ነው። በአረብ ሀገር መብራት ብዙ ጊዜ ስለማይሄድ ነው ሀያ አራት ሰዓት ክፍት የሚሆነው። እኛ ጋር በቀን ሶስቴ ሊሄድ ይችላል። በቀን ሶስቴ ሲሄድ ደግሞ ያው በጣም አይቆይም ደግሞ መለስ ይላል። ግን መብራት ሲሄድ ትሄዳለች። መብራት ካለ ደግሞ አለች ማለት ነው። በዚሁ ከቀጠለች አሪፍ ናት። ያን የማትቆራረጥ ከሆነ ምናምን ጥሩ ናት። ስትወጪ ምናምን ያው የለም እቤት ውስጥ ስኮኝ ነው። ያን ያክል ሞተን የምንቆይበት ነገር የለም። ያው ራቅ ያለ ቦታ ወይ ለሶ የሆነ ነገር ተፈጥሮ ከዚህ ከከተማ ካልወጣን ማለት ነው እና ዋይፋይ ይሰራል እልላችሁ ነው የኔ ወድ እህቶች። መስራት ትችላላችሁ መታችሁ ዳታም ከፈለጋችሁ ዳታ አለ በስልካችሁ የወር የዓመትም አለ። ዋይፋይም ከፈለጋችሁ ተመዝግባችሁ በስነ ስርዓት ማስገባት ትችላላችሁ። ዱዓ የምታደርጉት ግን ለሀገራችሁ ሰላም እንዲሆን ግብቷቸኋል አገር ትንሽ የሆነ ነገር ካለ እንኳን ዋይፋይ የሞባይል ኔትወርክ ሊዘጋ ይችላል ብዬ በማሰብ ነው እንዲህ ምላችሁ ማለት ነው። እና መታችሁ ዩቱብን መስራት ስንፈልግ ነበር ዳታው እንዴት ነው ምናምን ለምትሉኝ ጥሩ ነው ዋይፋይም አለ መመዝገብ ትችላላችሁ ያችን ትንሽቱን ቃይ ዘመተን ትሰራለች ወይ ካላችሁ ደግሞ እኔ አላውቅም ወላሂ እኔ አላመጣኋትም አልሞከርኳትምም ያች በየ ቦታው እምትሄደው ዋይፋይ አለች አይደል አብራ እምትሄደው ማለት ነው እሷን እኔ አልሞከርኳትም ሲሞክር ያየሁትም ሰው የለም መስራትና ለመስራት ሆን ማለት ነው እሷ ፎር ጂ ትመስለኛለች ፎርጂ በስነ ስርዓት እኛ ሀገር ሙሉ ለሙሉ ይሰራል ላይሰራም የሚለውን ነገር ወላ አላውቅም ከይቅርታ ጋር ማለት ነው። ይሄ ግን የቤት ዋይፋይ የቤቱ ዋይፋይ እኔ ሲሪጂ ይሁን ፎርጂ አላውቅም፣ ግን ይሄው እየሰራ ነው። ለአራት ቀናት ያክል ግን እየመጣ እየሄደ በጣም አስቸግሮ ነበረ። ያው እንግዲህ መስራት ከጀመረ የሁለት ቀኑ ነው። አልሰራ ካለች እቺ ሶስተኛይቱ ማለት ነው። ቀይ ነበር የምታበራው ቀይ ነበር የምታበራ አሁን እንደምታዩት ሙሉ ለሙሉ ሶስቱ አረንጓዴ ነው የሚበራው ያቺ ዳር ብቻ ያለችው እንትን ነው እና ይሄን ይመስላል የኔ ውድ እህቶች ወሬ ያላብዛባችሁ ለምሰጡኝ አስተያየት ላይክ ሼር ኮሜንት ሰብስክራይብ ስለምታደርጉ በጣም አመሰግናለሁ ይሄ ጠንበሎሉ ባዴ ሲያገበኝ ያመጣልኝ አበባ ነው እንዲህ አቀማመጡ ይሄን ኩሽን አስገቢ ይሄ ይሄን ኩሽን አስገቢ ብላችሁ ነበረ አይደል አረሳሁት። ግን ባዶ ከሚሆን ይሄ ሸልፉ ባዶ ከሚሆን እዚህ ላስቀምጠው ብዬ ነው። እስካሁን ያላነሳሁበት ምክንያት ዋናው መጀመሪያ የሚያስፈልገኝን ለቤቴ ላሟላና ይሄንን ደግሞ በሂደት አበባም ሆነ መጽሐፍም ሆነ ለዚህ ይመጠናን ያልኩትን ነገር እደረድርበታለሁ። ገብቷችኋል? ይሄ ለእይታ ብቻ ነው። እዚህ ጋር የሚቀመጠው ለእይታ ወይም ለጌጥ ነው። ያ የሚያስፈልገኝ እቃ ግን በቃ እለታዊ ነገር ሊሆን ይችላል። እለታዊና የሚያስፈልገኝ ነገር ካሟላሁ በኋላ ብር ካገኘው እዚህ ለጌጥ የሚሆን አስቀምጣለሁ። አበባም ሆነ መጽሐፎችም ሆነ ዙሮ አረብ ሀገር ስላየሁ ምን እንደሚቀመጥ ሳሉና ያስቀምጥበታለሁ። ለጊዜው ግን ባዶ ከሚሆን እንደዚህ ቢሆን ምንም ችግር የለውም ብዬ በማሰብ ነው። እሺ የእኔ ወደቶች ያደረኩት እና አነሰዋለሁ፣ የሆነ ጊዜ ብሩ ወይ እዚህ ጋር ማስቀመጣቸው ነገሮችን ስገዛ አነሰዋለሁ ሰው። እስከዛ ግን ይሄ ቢቀመጥም ብዙም አይደብርም ብዬ በማሰብ ነው። እንደ ቤቴ ስለምኖር ማለት ነው። ይወደቱ ደግሞ በጣም የወደድኳት ችንግር ግዳ ጊዜ መሀል ላይ ቁጭ አረኳት። በጣም ነው የምወደው እንደዚህ ነው። እና የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።